በዛሬ ቪዲዮችን ወይም ትምህርታችን ደግሞ አስራ ሶስተኛውን ቪዲዮ እንማማራለን ወይም ደግሞ የአስራ ሶስተኛ ቀን ትምህርት እንማማራለን። በመሀል ላይ እንግዲህ የተወሰነ ጠፍቼባቸው ነበረ። አሁን ግን ታመልሻለሁ። በተከታታይ ቪዲዮዎችን እየሰራሁ እንደዚሁ የምለቅላቸው ይሆናል። እናንተ ደግሞ ሳትሰለቹ የሚለቀቁትን ቪዲዮዎች በደንብ መከታተል ይኖርባቸዋል ማለት ነው። እንግዲህ የ30 በተለይ ለጀማሪዎች በሚሆን መልኩ ገና ማንበብ መጻፍ ለማትችሉ ቤተሰቦች ለእናንተ በሚሆን መልኩ ለአንድ ወር የሚሆን ትምህርት ወይም ደግሞ ለሰላሳ ቀን የሚቆይ ትምህርት በተከታታይ ቪዲዮዎችን እየሰራሁላችሁ እየተመማርን እንገኛለን። ሰው እስከ መጨረሻው ቀን ድረስ እስከ ሰላሳ ቀን ድረስ ወይም ደግሞ ለአንድ ወር ያህል ሳትሰለችው ቪዲዮዎችን በደንብ መከታተል ከቻላችሁ ከሰላሳ ቀን በኋላ ወይም ደግሞ ወሩ መጨረሻ ላይ ጥሩ ውጤት ታገኛላችሁ በእርግጠኝነት ማለት ነው። ሰው መሰልቸት የለባችሁም በደንብ እስከ መጨረሻው ድረስ ሳታቋርጡ መከታተል ይኖርባችኋል ማለት ነው። ኦኬ። እንግዲህ ወደ ዛሬው ትምህርታችን ስንሄድ እንደነገርኳችሁ በዛሬው ትምህርታችን ወይም ቪዲዮዎችን የ13 ስተኛ ቀን ትምህርት ወይም ደግሞ 13ኛውን ቪዲዮ የምንመማር ይሆናል ማለት ነው። ኦኬ እንግዲህ ወደ መጀመሪያው ስንሄድ ከዚህ ጋር በሙሉ የምታዩአቸው የተለያዩ የእንግሊዝኛ አረፍተ ነገሮች ወይም ደግሞ ንግግሮች ናቸው። የነዚህ ያንዳንዳቸው አረፍተ ነገሮች ትርጉማቸው ደግሞ ከዚህ ጋር ተቀምጧል በአማርኛው ማለት ነው እንዴት በቀላሉ ማንበብ እንደምንችልና በአማርኛ ውስጥ እንዴት በቀላሉ መተርጎ ምንችላለን ሚለውን እያንዳንዱን ተረጋግተን የምናይ ይሆናል እንጀምር ኦኬ ከመጀመሪያው ስንጀምር እንግዲህ ያንዳንዱን ቃል ያንዳንዳቸውን ሌተሮች ድምፃቸውን ምን ይመስላሉ የሚሉትን እያየን ከዛ በአንድ ላይ እያገጣጠምነን የምናነብ ይሆናል ማለት ነው ኦኬ እንግዲህ አሁን የመጀመሪያው የምታዩት ቃል ምን ይላል አሁን ይህን ቃል በቀላሉ ለማንበብ ምን ማድረግ አለብኝ በቀላሉ ለማንበብ በፊትም ስንመማር እንደተነጋገር ነው። የመጀመሪያዋ ከዚህ ጋር አሁን የምታዩት ታነባቢ ነች። ታነባቢ ማለት ነው። ኦ ደግሞ አናባቢ ነው። አናባቢ ሰው። ታነባቢና አናባቢ ድምጾች ወይም ደግሞ ሌተሮች በአንድ ላይ ሲመጡ እንዳንድ እንዳንድ ይነበባሉ ብለናል። ወይም ደግሞ በአንድ ድምጽ ነው የምናነባቸው ማለት ነው። በሌላ አባባል ሰው፣ አሁን እዚህ ጋር ጂኦ በአንድ ላይ ምን ተብሎ ይነበባል? ጋ ብለን እናነባዋለን። አሁን ጂኦን እንደ ጎ ስናነባው ነበር አደለ፣ እንደ ጎ። ከዚህ ጋር ባለው ኮንቴክስት ግን እንደ እንደምናነባዋለን እንደጋ ጋ እናነባዋለን እንደ ጋ። እንግዲህ ለምሳሌ እንደ ጎ ሲነበብ የነበረው ለምንድ ነው እንደ ጋ የተነበበ የሚለውን ስናይ እንዲለያይ ያደረጉት ምኖች ናቸው? ተነባቢዎች ናቸው። እነዚህ አምስቱ ቫውሎች ወይም ደግሞ ተነባቢዎች ሾርት ሳውንድ እና ሎንግ ሳውንድ ወይም ደግሞ አጭር ድምጽ እና ረጅም ድምፅ አላቸው ብለናል። ሰው እነሱ በሾርት ጊዜ ከተነባቢ ድምጾች ጋር ሲመጡ የራሳቸው የሆነ አነባብ አላቸው። እንዲሁም በሎንግ ሳውንድ ጊዜ ከተነባቢ ድምጾች ጋር ሲመጡ የራሳቸው የሆነ አነባብ አላቸው ማለት ነው። ሰው እንዲህ ላይ እያደረገው ያ ነው ማለት ነው። ኦኬ ጂኦ ጋ ብለን እናነባዋለን። ጋ ኦኬ፣ ዲ ደግሞ እንደ ድ ይነበባል። እንደ ድ ኦኬ። ጂኦን እንደ ጋ ዲን እንደ ድህ ካነበብ ነው በአንድ ላይ ምን ተብሎ ይነበባል? ጋ ድ፣ ጋድ፣ ጋድ ብለን እናነበዋለን። ኦኬ፣ ወደዚኛው ስንሄድ ቢ እንደምን ትነበባለች? አሁን እዚህ ጋር ቢን ብቻ ነው የምናነባት፣ ምክንያቱም ከቢ ቀጥሎ ያለው ተነባቢ ነው ተነባቢ። ሶ ቢ ለብቻዋ ትነበባለች ማለት ነው። ለብቻዋ ሶ፣ ቢ እንደምትነበባለች እንደ ብ እናነበዋለን። እንደ ብ ኦኬ። ከዛ ኤልኢ እንደምን ይነበባል? አሁን እዚህ ጋ ኤልኢ ነው በአንድ ማነበው። ለምን? ምክንያቱም ተነባቢና አናባቢ በተከታታይ ስለመጣ ማለት ነው። ሶ ኤልኢ እንደምን ይነበባል? እንደ ሌ ይነበባል። እንደ ሌ ኦኬ። ከዛ ኤስኤስ ይለናል። ኤስኤስ ደግሞ በአንድ ላይ እንደ ስ ይነበባል። እንደ ስ ወይም ደግሞ እንደ አንድ ድምፅ ነው የምናነበው። ኦኬ በአንድ ላይ ሲነበብ ምን ይሆናል? ብሌ ስ ብሌስ ብሌስ ብዬ አነባዋለሁ። ኦኬ ወደ መጨረሻው ሲሄድ ዋይ ኦ በአንድ ላይ እንደ እንደምን ይነበባል እንደ ዩው ይነበባል፣ እንደ ዩ። ከዛ ዩውን ደግሞ እንደ ው እናነባዋለን። በአንድ ላይ ሲነበብ በአንድ ላይ ይ ው ዩው ዩው ብለን እናነባዋለን። ኦኬ ሙሉን ስናነባው ጋድ ብሌስ ዩ ጋድ ብሌስ ዩ ብዬ አነባለሁ። ኦኬ ጋድ ብሌስ ዩ ማለት በአማርኛውም ማለት ነው። ጋድ ማለት ፈጣሪ ማለት ነው፣ ፈጣሪ ከዛ ብሌስ ዩ ስንል ደግሞ በአንድ ላይ ብሌስ ዩ ማለት ይባርክህ እንደማለት ነው። ሶ በአንድ ላይ ስናነባው ጋድ ብሌስ ዩ ማለት ፈጣሪ ይባርክህ ወይም ደግሞ ፈጣሪ ይባርክሽ ለማለት ስንፈልግ ጋድ ብሌስ ዩ ማለት እንችላለን ማለት ነው። ኦኬ ይህን ካለን ወደ ቀጣዩ ስንሄድ ቀጣዩ ደግሞ ምን ይላል? ኤስኢ አሁን ከዚህ ጋር የምናነባቸው ኤስኢን በአንድ ነው የምናነባቸው። ለምን ኤስ ተነባቢ ነች፣ ኢ ደግሞ አናባቢ ነች ማለት ነው። ሶ ኤስኢ ምን ተብሎ ይነበባል? እስ የሚል ድምፅ ይኖረዋል። እስ ኦኬ። ከዛ ቲቲ ይለናል። ቲቲ ከዚህ ጋር ደግሞ እንደምታዩቸው ሁለት ተነባቢዎች ወይም ደግሞ ኮንሶናንቶች በተከታታይ መጠዋል። ሶ እንደምን ነው የምናነባ? እንደ አንድ ድምፅ ነው የሚነበቡት። ቲቲ እንደምን ይነበባል? እንደ ቲ ቲ ብለን ነው በአንድ ላይ የምናነባቸው ማለት ነው፣ ሁለቱን ሌተሮች በአንድ ድምፅ። ኦኬ፣ ከዛ ኤል እንደ ሊ ይነበባል። የመጨረሻዋ ኢ ሳይለንት ነች ወይም ደግሞ አትነበብም፣ ነበብ ኦኬ። በአንድ ላይ ሲናነበው እስ ቲ ል፣ ስቲል ስቲል ተብሎ ይነበባል። ኦኬ፣ ይህስ ምን ይላል? ዲኦ እንደምን ይነበባል? እንደ ዳ እናነባዋለን። እንደ ዶ ሳይሆን እንደ ዳ። እንግዲህ ለምን እንደ ዶ አላነበብ ነው የሚለውን እንደነገርኳችሁ አናባቢዎች ወይም ደግሞ ቫውሎች የተለየ ድምፅ ስላላቸው በዚህም ምክንያት እንዲለይ ሆኗል፣ ብዬ መጀመሪያ ላይ ከዚህ ጋር ስናነብ፣ ይህንን ስናነብ እነግሬያችሁ ነበር ማለት ነው። ሰው እንዲለይ እያደረገው ያ ነው ማለት ነው። ሶ ዲኦ እንደ ዶ ሳይሆን እንደ ዳ እናነባዋለን፣ እንደ ዳ። ኦኬ ዳብ እንላለን። ከዛ ደብሊው እንደ ዊ ይነበባል፣ እንደ ው። ኤን እንደ ን። በአንድ ላይ ሲነበብ ዳ ው ን ዳውን ዳውን ተብሎ ይነበባል። ኦኬ ሙሉ ስናነበው ስቴል ዳውን ስቴል ዳውን። ምን ማለት ነው? ስቴል ዳውን ማለት ተረጋጋ ወይም ደግሞ ተረጋጊ ማለት ነው። ለሁለቱም መጠቀም እንችላለን ማለት ነው። ኦኬ ወደ ሶስተኛው ስንሄድ ሶስተኛው ደግሞ ምን ይላል? የመጀመሪያው የምትያዋት አይ ነች፣ አይ አይ ብለን ነው የምናነባት። ኦኬ ከዛ ኤ ኤም ይላል። ኤ ኤም ባንድ ላይ አም ተብሎ እንደሚነበብ በተደጋጋሚ አይተናል። አም። ኦኬ ወደዚህኛው ስንሄድ ኤልኢ እንደ ሊ ይነበባል፣ እንደ ሊ። ኤ ሳይለንት ነች ወይም ደግሞ አትነበብም። ኦኬ ቪአይ እንደ ቪ ይነበባል፣ እንደ ቪ ኤን እንደ ን፣ ጂ ደግሞ እንደ ግ ይነበባል። እስኪ በአንድ ላይ እናነበው ሊ ቪ ን ግ ሊቪንግ፣ ሊቪንግ ተብሎ ይነበባል። ሙሉ ስናነበው አይ አም ሊቪንግ፣ አይ አም ሊቪንግ ምን ማለት ነው? እየሄድኩ ነው ማለት ነው። እየሄድኩ ነው ለማለት ስንፈልግ አይ አም ሊቪንግ ማለት ይቻላል። ኦኬ ይህም በዚህ ካየን ወደ ቀጣዩ ስንሄድ ቀጣዩ ደግሞ ምን ይላል ዲኦ እንደምን ይነበባል? እንደ ዶ። አሁን ከዚህ ጋር ጂኦን እንደ ጋ ነው ያነበብነው። እንደገን ከዚህ ጋር ደግሞ እንደ ዱ ነበር ያነበብነው። ከዚህ ጋር ደግሞ ዲኦ እንደምን ይነበባል? እንደ ዶ ይነበባል። እንደ ዶ፣ እንደ ኮንቴክስቱ ይለያያል ማለት ነው። እንደነገርኳችሁ፣ ሶ ዲኦን እንደ ዶ እናነበዋለን። ኤንን እንደ ን፣ ቲን እንደ ት። እስኪ በአንድ ላይ እናነበው። ዶ ን ት ዶንት ዶንት። ብያነባዋለሁ። ኦኬ፣ ወደዚኛው ሴድ። ኤል ኢ እንደ ሊ ይነበባል፣ እንደ ሊ። ቀጣዩዋ ኤ አትነበብም ወይም ደግሞ ሳይለንት ነች። ለምን ሁለት ባውሎች ወይም ደግሞ አናባቢዎች በተከታታይ ሲመጡ የመጀመሪያዋ ስትነበብ ቀጣዩዋ አትነበብም ስላልን ማለት ነው። ኦኬ፣ ቪ ደግሞ እንደ ቪ ይነበባል፣ ቪ የሚል ድምፅ ይኖረዋል። ኢ ምንድን ነች? ሳይለንት ነች ወይም ደግሞ አትነበብም። ኦኬ፣ በአንድ ላይ ስናነበው ሊ ሊቭ ሊቭ ብዬ አነባለሁ። እስኪ ሙሉ እናነበው። ዶንት ሊቭ ዶንት ሊቭ ምን ማለት ነው? ሊቭ ማለት መሄድ እንደማለት ነው። ነገር ግን ከዚህ ጋር አፍራሽ ነው እንደምታዩት፣ ዶንት ሊቭ ስለሚል አትሂድ ማለት ነው። አትሂድ ማለት ነው። ኦኬ ይህስ ምን ይላል? ወደ እዚህ ስንሄድ ደግሞ ቲ ኤች ኤ ኤ በአንድ ላይ ምን ተብሎ ይነበባል? ዛ የሚል ድምጽ ይኖረዋል። ዛ ኦኬ። ቲ እንደ ት፣ ኤስ እንደ ስ ትነበባለች። እስኪ በአንድ ላይ እናነበው። ዛ ትስ፣ ዛትስ፣ ዛትስ ብለን እናነባዋለን። ኦኬ፣ ወደ ኢ ስንሄድ፣ ወደ ኢ ስንሄድ ደግሞ ኢ እንደ ኢ ትነበባለች። እንደ ኢ፣ ከዛ ኤን ኦ ዩ በአንድ ላይ ምን ተብሎ ይነበባል? ነ ብለን እናነባዋለን። እንግዲህ፣ ኢን እንደ ኢቭ እያቸዋለሁ። ኤን ኦ ዩ ደግሞ በአንድ ላይ እንደ ነ ይነበባል። ነ ሚል ድምፅ ይኖራል በአንድ ላይ። ከዛ ጂ ኤች ደግሞ እንደ ፍ ይነበባል። እንደ ፍ። እስኪሙሉ እናነበው ይ ነ ፍ። ኢነፍ ኢነፍ ተብሎ ይነበባል። እስኪሙሉ እናንበው። ዛትስ ኢነፍ፣ ዛቲስ ኢነፍ፣ ዛቲስ ኢነፍ ምን ማለት ነው? ኢነፍ ማለት በቂ ማለት ነው። ሶ በአንድ ላይ ዛቲስ ኢነፍ ስንል በቂ ነው ማለታችን ነው። በቂ ነው ኦኬ። ይህም በዚህ ካየን ወደዚህኛው ስንሄድ ይህኛው ደግሞ ምን ይላል? በተመሳሳይ አይ አይ ተብላ ነው ምትነበብ። ኦኬ። ኤኤም ደግሞ አም ተብሎ ይነበባል አም። ኦኬ። ወደዚኛው ስንሄድ ደብሊው ኤ እንደ ዋ እናነባዋለን እንደ ዋ አርን እንደ ር ኤምን እንደ ምን በአንድ ላይ ዋር ርም ዋርም ዋርም ተብሎ ይነበባል። እስኪ ሙኑ እና ነበው አይ አም ዋርም አይ አም ዋርም። ዋርም ማለት ሙቀት ማለት ነው። ሰው በአንድ ላይ አይም ዋርም ስንል እየሞቀኝ ነው ማለታችን ነው። እየሞቀኝ ነው። ኦኬ፣ ወደዚህ ስንሄድ በተመሳሳይ ኤልኦ እንደ ሉ ነው የሚነበብ፣ እንደ ሎ ሳይሆን እንደ ሉ፣ ኤልኦ እንደ ሉ ኦ ሳይለንት ነች ወይም ደግሞ አትነበብም። ኦኬ ኬ እንደ ክ እስኪ ባንድ ላይ እናነበው ሉክ ሎክ ሎክ ተብሎ ይነበባል። ኦኬ እንደገና ወደ ስንሄድ ኤቲ ባንድ ላይ አት ተብሎ ይነበባል። አት ኦኬ ይስ ምን ይላል? ኤምኢ እንደ ሚ ይነበባል። እስኪ ባንድ ላይ እናነበው ሉክ አት ሚ ሉክ አት ሚ ምን ማለት ነው? ሚ ማለት እኔም ማለት ነው ሉክ ማለት መመልከት ማለት ነው ሶ ሉክ አት ሚ ስንል ተመልከተኝ ወይም ደግሞ ተመልከችኝ ማለታችን ነው ኦኬ ወደዚህ እንሄድ ወደዚህ ስንሄድ ይሄ ደግሞ ምን ይላል ይሄ ደግሞ ቢ እንደነገርኳችሁ እንደ ብ ነው የምትነበብ ኦኬ ኤልኢ እንደ ሊ ኤስኤስ ደግሞ በአንድ ላይ እንደ ስ በአንድ ላይ በሌስ bless bless ተብሎ ይነበባል። ከዛ ይህ ደግሞ ምን ይላል y ኦ እንደ ው እንደ ዩ ዩ እንደ ው በአንድ ላይ ይ ው ዩ ተብሎ ይነበባል። ሙሉ ስናነበው bless ዩ bless ዩ እንላለን። ምን ማለት ነው? ይማርህ ወይም ደግሞ ይማርሽ ለማለት ስንፈልግ ነው ማለት ነው። ኦኬ ወደ ሁለተኛው ስንሄድ ጂኦ በተመሳሳይ እንደ ጎ ሳይሆን እንደ ጉ ይነበባል። ኦኬ፣ ኦ ሳይለንት ነው ወይም ደግሞ አትነበብም። ዲ እንደ ድ ይነበባል። በአንድ ላይ ጉ ድ ጉድ ጉድ ብያነበዋለሁ። ኦኬ፣ ወደዚህኛው ሲሄድ ኤልዩ እንደ ላይ ይነበባል እንደ ላ። ኦኬ፣ ሲኬ ደግሞ ባንድ ላይ እንደ ክ ይነበባል። ሲናኬ ባንድ ላይ እንደ ክ። እስኪ በአንድ ላይ እናነባው ላክ ላክ ተብሎ ይነበባል። ሙሉ ስናነባው ጉድ ላክ ጉድ ላክ። ጉድ ማለት ጥሩ እንደማለት ነው። ላክ ማለት ደግሞ እድል ማለት ነው። ሶ ጉድ ላክ ስንል መልካም እድል ወይም ደግሞ ጥሩ እድል እንደማለት ነው። ኦኬ ወደዚህኛው ስንሄድ ኤልኢ እንደምን ይነበባል? እንደ ሌ ይነበባል። እንደ ሌ። ቲ እንደ ት፣ ኤስ እንደ ስ ትነበባለች ብለን ነበር። በአንድ ላይ ሌትስ ሌትስ ሌትስ። ኦኬ ከዛ ጂኦ እንደ ጎ ይነባባል፣ እንደ ጎ። እስኪ በአንድ ላይ እናነበው፣ ሌትስ ጎ ሌትስ ጎ። ምን ማለት ነው? እንሂድ ማለት ነው፣ እንሂድ። ኦኬ ወደዚህኛው ስንሄድ ከዚህ ጋር ደግሞ ሲኤ በአንድ ላይ እንደ ካ ሳይሆን እንደ ኮ እናነባዋለን፣ እንደ ኮ ኦኬ ከዛ ኤል ኤል ይለናል። ሁለት ተነባቢዎች በተከታታይ መጥተዋል። ሶ በአንድ ላይ እንደ ል እናነባቸዋለን፣ እንደ ል። እስኪ ሙሉ እናነበው፣ ኮ ል ኮል ኮል፣ ብዬ አነባዋለሁ። ኦኬ ወደዚህኛው ስሄድ፣ ኤች ኤች ኢ አር በአንድ ላይ ምን ተብሎ ይነበባል? ሃር፣ ሃር ተብሎ ይነበባል። ሙሉ ስናነበው ኮል ሃር ኮል ኸር ተብሎ ይነበባል። ምን ማለት ነው? ኮል ማለት መደወል ማለት ነው። ኸር ስንል ደግሞ ለእሷ፣ ባንድ ላይ ኮል ኸር ስንል ደውልላት። ደውልላት ለማለት ስንፈልግ ኮል ኸር እንላለን። ኦኬ፣ በተመሳሳይ ወደ ስንመጣም ሲኤ እንደ ኮ ነው የሚነበበው። ከዛ ኤልኤል እንደ ል በአንድ ላይ ኮል ኮል ተብሎ እንደሚነበብ አይተናል። ኦኬ፣ ወደዚህኛው ስንሄድ ደግሞ ኤች አይኤም በአንድ ላይ ሂም ተብሎ ይነበባል። ሂም ሙሉ ስናነበው ኮል ሂም ኮልሂም ማለት ነው። ደውልላት ማለት ነው። ደውልላት። ወደዚህኛው ስንሄድ አይ አይ ተብላ ነው የምትነበብ ብለናል። ኤኤም ደግሞ አም ተብሎ እንደሚነበብ አይተናል። ኦኬ ወደዚህ ስንሄድ ሲኦ እንደ ኮ፣ ኤል እንደ ሌ ይነበባል። ዲ እንደ ድ በአንድ ላይ ኮ ል ድ ኮልጅ ኮልድ ብዬ አነባዋለሁ። እስኪሞ እናነበው፣ አይ አም ኮልድ አይ አም ኮልድ። ማለት ብርድ ማለት ነው። አም ስንል እኔን ማለት ነው። አም ኮልድ ስንል በርዶኛል ማለት ነው። በርዶኛል። ኦኬ፣ ወደ መጨረሻው ስንሄድ፣ የመጨረሻው ደግሞ በተመሳሳይ አይ አይ ተብላ ነው የምትነበብ። ኤኤም አም ብለን እናነባዋለን። ኦኬ፣ ወደዚኛው ስንሄድ፣ ኤስዩ እንደ ሹ ይነበባል። አር እንደር ሳይለንት ነች። በአንድ ላይ ሲነበብ ሾር ሾር ሾር ብያነባዋለሁ። ሙሉ ሲነበብ አይ አም ሾር፣ አይ አም ሾር ምን ማለት ነው? እርግጠኛ ነኝ ማለት ነው። እርግጠኛ ነኝ ማለት ነው በአማርኛው። ኦኬ እንደዚህ እያደረግንን በቀላሉ ማንበብና በአማርኛው መተርጎም እንችላለን ማለት ነው። እንግዲህ የዛሬ ትምህርታችን ወይም ቪዲዮችን ይህንን ይመስል ነበረ። ቀጣይ ደግሞ 14ተኛውን ቪዲዮ ይጀላችሁ የመመጣ ይሆናል። እስከዛው ድረስ በያላችሁበት ሰላም ጊዜ ተመኘውላችሁ ሰናይ ጊዜ